ቀመር እንኳን ሰላም ቆያችሁ። እና ባለቤት ሹፌር ነበረ፣ ኮንትራክተር ጋር በሹፍርና ህይወት ነበረ የሚሰራው። እንዴት ነው አደጋው ሊከሰት የቻለው? ፍሬን እምቢ ብሎት ነው ፍሬን ተበጠሰበት። ግን በአንድ ቅስፈት ለስራ ተደውሎለት ሄደ፣ ያው አልተመለሰም፣ አደጋ ተፈጠረ። ምን ያህል ጊዜ ሆናችሁ በትዳር? 17 ዓመት ምንድነው የምትሰሪው? አንቺስ፣ ባለቤትሽስ ምንድነው የሚሰራው ብለው ሲሉ የመኪና አደጋ ደርሶበት አልጋ ላይ ነው ያለው። ምንም አይሰራም። እኔም እሱን እያስታመምኩ ነው ብዬ ስላቸው በላይ ላይ በር ይሰካሉ። እና ኪራይ እንኳን ማግኝ እማንችልበት ሰዓት ነው ያለን። ምክንያቱም ዳይፐር ከሌለ ሽንት ጨርቅ ነው የምጠቀመው። አሁን የጭንቅላት ላይ የፈሰሰው በኦፕራሲዮን ይነጻል፣ ይወጣል፣ አሁን ደስ አለው ብለዋል። እንደዛ ብለውኛል። እና ስፓይነር ኮርዱ አንድኛ ግራ እግሩ ተሰብሯልም ተሸርፏልም እና ተገጣጣሚ ብረት ነው ይገባለታል የተባለው፣ የደላላ ሁሉ ሁሉንም ከፍዬ ጥቁር አንበሳ እያለ ነው እያለው ነው ደላላው ቢዛ መጥቶልሻል፣ ደርሶሻል እና ሀሙስ መብረር አለብሽ ብሎ ሲለኝ እኔ ባለቤቴ እንደዚህ ሆኑ አልሄድም ጥዬ የወሰነቻቸው ውሳኔዎች፣ ገንዘብ ለማግኘት እየደችበት ያለው ርቀት ተመልካቾች እንዲህ ነው። ይህ ነግሯቸው አይደለም፣ ሃይማኖት እስከ መቀየር ድረስ ከዛም አልፎ። ባልናገሩ ደስ ይለኛል፣ ግን ማወቅ ስላለባችሁ ነው። አልገለዋኑን ሸጣ ገንዘብ ለማግኘት ልብ ጭንቅላቷ እስከ መነሳሳት፣ አረፈ ተብሎ የሬሳ ሳጥኑ ተገዝቶ መልሶ ሕይወት ዘርቷል። እዛዛው አልጋ ላይ እንዳለ አንዱ አንድ ጉርሻ፣ አንዱ አንድ ጉርሻ እንትን እያሉ እየተሻሙ የኔም ብላ፣ የኔም ብላ እያሉ ያጎርሱታል ግን ፊቱን ወደ ግድግዳ አድርጎ ያለቅሳል። ሰላም ጤና ይስጥልን። ውድ ሐዲስ ዜማ ቤተሰቦች በያላችሁበት እንደምቆያችሁ፣ እግዚአብሔር ይመስገን በጣም ደህና ነን። በጣም ሲበዛ ናፍቃችሁናል። እንዴት ናችሁ? ደህና ናችሁ ወይ? እንደዚህ ቁጭ ለን ካወራ ናቸው በጣም ቆየን አለን። ቆንጆ ያው እስከዛሬ የተለያዩ ፕሮግራሞች ላይ በተለያዩ ነገሮች ስንገናኝ ነበረ። እንደዚህ ግን ቁጭ ለን ነገሮችን ያው ካወራን ትንሽ ቆይተናል። ዛሬ ለእናንተ በአዲስ ቪዲዮ ወደ እናንተ መጥተናል። የዛሬው ቪዲዮ እንግዲህ ልጃችን ክርስትና ነው። እንግዲህ ለክርስትናው የሚያስፈልገውን ነገር ተዘጋጅተናል። አነስ ያለች ድግስም ነገር እንግዲህ ተፍ ተፍ እያልን ያለ ነው። መሀል ላይ ግን እስቲ ቃልዬ እርግዝናሽ እንዴት አለፈ ራስለሽ እንዴት ነበረ? የሚለው ነገር እንግዲህ መጠየቅ እፈልጋለሁ። ምክንያቱም የሴት ልጅ የመጀመሪያ ልጅ ስትወልድ ብዙ ስትረስም አለ ጭንቀትም አለ። እስቲ ሁለተኛው ላይ ስ ነገር ተደገመ የሚለውን ነገር ለእናንተ እንኳን አበሪ ስሮ ብዙ ነገር ማውቀው ነገር ነው። እስቲ እንጠይቃት። መጀመሪያ ሰላም ብያቸው ሰላም፣ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ወለደች ገባች ወጣች ሆኗል። አሁን እንግዲህ ብዙ ሰዓት አላገኘንም ቁጭ ብለን እንደዚህ ቪዲዮ ለመስራት ምናምን ትንሽኛ ሞከባል የነበርን እና ይቅርታ አድርጉልን ስለጠፋንባችሁ። እናንተ ግን ደና ናችሁ ወይ? ደና ከሆናችሁ ኮሜንት ላይ ደናነን እያላችሁ በዛውም ጻፉልን። እኛ እግዚአብሔር ይመስገን በጣም ደናነን። እንደው ፍቅሪ እንደውም መናገር የምፈልገው ቤቱን ቀይሬ ስጠብቅሽ በአዲስ መንፈስ ነው እርስናሽን ያታለፈው። እንደውም ብዙዎቻችን ብዙዎቻችሁ ሶፋውን በጣም ነው የወደዳችሁት በጣም ብዙዎቻችሁም ገዝታችኋል። በጣም እንደ ወደዳችሁት ኮሜንት ላይ ነገራችሁናል። ድጋሚ ማመስገን እንፈልጋለን። እንኳን ማርያም ማረሽ ያላችሁ መልካም ምኞታችሁን የገለጻችሁ ሁሉ ቴንክዩ ማለት እፈልጋለሁ። አቋረጥኩሽ ግን ይቅርታ። አሁንም ማዘዝ የምትፈልጉ ግን አለ እድሩን መጠቀም ትችላላችሁ። እስክሪን ላይ ባለው ስልክ ሶፋ፣ ዳይኒንግ፣ ሁሉንም ቲቪ፣ የቤላችሁን እቃ እስካልገረስ ቃል ፈርኒቸር አለላችሁ። አስተማማኝ እጅ እማይከዳ ጉልበት ብበለው እና እንዲህ ነበር። እግዚአብሔር ይመስገን። እንግዲህ አሪፍ ነበረ። አራስነት በጣም ደስ በሚል መንፈስ ነበር የተቀበልከኝ። እኔም ደግሞ መንፈስ የታድሶ ደስ የሚል ቤት ውስጥ በቃ አንድ አዲስ ሞንቅርቅር እያልኩኝ ያልኩ በቃ ቤቱን እራሱ እስከማየው ራሱ ትንሽ ጊዜ ፈጅቶብኛል። ቤት ሆነ አዎ በቃ አንድ አዲስ ቤት እያሰብኩ በቃ አንድ ሳምንቱን ገፋሁት አለቀ ማለት ነው። በቃ ገና ቤቱን እያጠጣምኩኝ አለቀ።

ያ ምክንያቱም አራስና ከቤት ነው የምትቀመጠው፣ እንቅስቃሴ ስለሌለ ያው የበላኸው ነገር የትም አይሄድም እና የወፈርኩ ይመስለኛል። እኔ እንደት ነኝ ግን በቃ አስራ አምስት ቀን ነው እንጂ ከዛ በፊት ነው እንዳለ ወሩ ያለፈው ጾም ውስጥ ነበር ና ያው ብቻዬን፣ ግን እንደዛ ትንሽ ደርሶታል። እንደዛ መሆኑ ግን ወፍሯል፣ ትንሽ የወፈርኩ ይመስለኛል። እግዚአብሔር ይመስገን። እኔም እግዚአብሔር ይመስገን። የእስተራሱስ ነበረ በአሁኑ ምንም ሳላውቀው ነው ያለቀው። እውነት ለመናገር በጣም ፈጥኖብኛል። ቀኑን በቃ ነጋ መሸ፣ ነጋ መሸ ነው የኖላ ጊዜ ብቻዬም ስለነበርኩኝ ይመስለኛል። ያኔ በጣም በቃባት ዲፕሬሽን ውስጥ ገብቼ ነበር። የሆነ ሰዓት ላይ አንተ እንግዲህ ስራ ትተህ ቤት አብረን እስክትቀመጥ ድረስ ዲፕሬሽን ውስጥ ገብቼ ነበረ እና በአሁኑ ግን በጣም ደስ ሲል ነበረ። እውነት ለመናገር ብዙ ሰው እንግዲህ ከእነቴት ጀምሮ በየጊዜው እየመጡ ቴትም ሪችም እህቴ ደግሞ መዬን መሲም መሲም አብራኝ ነው የምትኖረው። ኦልሞስት ሁሌ ከጎን ያለች እሷ በጣም ነው ማመሰግነው። መሲሄ ሁሌም አብራኝ ናት። ሀይሚምሲ ደግሞ እና ደግሞ እነረዱ ነጺናጺ በጣም ነው ማመሰግናቸው። በየጊዜው እየመጡ በቃ ማያረጉልኝ ነገር የለም ፈታ እንድል የመጀመሪያውን ያውቃሉ። በኖላ ጊዜ ዲፕሬሽን ውስጥ እንደገባው ምናምን ስለሰሙ በአሁኑ በቃ በጭራሽ እንዳይደብራት ብሎ ነው መሰለኝ አይጠፉም ነበር ከቤት ራሱ ቤታቸው እስኪመስለኝ ድረስ መጥቶ ደግሞ ሲንከባከቡኝ ነው ደግሞ የሚውሉት። ምናምን እና በቃ ኦልሞስት ሁሉም ሰው የተባበረብኝ በቃ ኔ ሚያም ስለነበረ አንተን ራሱ አላስቸገርኩም አለት። በአሁኑ ምንም በቃ ስራም አላስፈታው ክም ሰላም ስራ ነበረ። ምንድነው ምጡና እርሹ ልጁን አንሹ ይባላል። ስለዚህ እግዚአብሔር ፈቅዶ ልጁን በሰላም ተገላግለች። ከዛ በኋላ ደግሞ እንግዲህ ርስና ሽንጡር አድርገህ ስላሳለፍሽ ምጡን ረስተሻዋል ብዬ አስባለሁ። ስለዚህ ለቀጣይ ሦስተኛ መዘጋጀት ነው። አረ ተመልካቾች፣ ምንም ችግር የለውም ለመድኩት እኮ አሁንማ እኮ በቃ ለመድኩት፣ አወቅሁት ምን እንደሆነ። እንደዚህ ዓይነቱን እንሰጣችሁ እንደዚህ እና፣ ተመስገን ተመልካቾች፣ በዓለ ፋሲካም በጣም ቆንጆ ሆኖ አለፈ። ብዙ ነገሮች እግዚአብሔር ይመስገን፣ በእኛ ሳይሆን በእግዚአብሔር መልካም ፍቃድና ህጎ አድራጎት ሳይገባን አድርጎልን መድሃኒዓለም ለዚህ ደርሶናል። ብዙዎች ተመልካቾች ኮሜንት ላይ በጣም በተደጋጋሚ የማነበው ኮሜንት አለ። እናንተን ዳር ናችሁ ገና ሳትጋቡ በፊት ዳር ናችሁ፣ ከዛ አንደኛ ወለዳችሁ፣ ሁለተኛ ወለዳችሁ፣ እኛ በአረብ ሀገር በባዕድ ሀገር በተለያዩ ቦታ ቁጭ ብለን ስራ እየሰራን ምንም ነገር ሳይፈጠር ብለዋል እና እግዚአብሔር ጊዜው አይረፍድበትም። የእግዚአብሔር ጊዜ ይመጣል። በእናንተ በኩል የሚጠበቀውን ነገር አድርጉ። ጸሎታችሁን ጸልዩ፣ ወደ እግዚአብሔር ጸልዩ። ከዛ በተረፈ ስራችሁን ስሩ። ገንዘባችሁን ግን በደንብ በደንብ በደንብ አድርጋችሁ ለአጋጉ ሆነ ለናገር አላ ለቤተሰብም ቢሆን ከራስ ይተርፍ ነው ብዬ ነው ማሰብ አንዳንድ ምክንያቱም ለቤተሰብ ሰተሽ ሰተሽ ነገ ከነገ ወዲያ ለቤተሰብ ሸክም መሆን ሌላ ዱብ እዳ ነው። ስለዚህ መጀመሪያ ራስሽን አቋቁመሽ ቤተሰብ ስታገዥ ግን እድሜ ልክ ቤተሰብ ማገዝ ይቻልሽ። ምንድ በጣም አንገብጋቢ ነገር ከሆነ ሊሆን ይችላል። ከዛ ውጭ ግን በሆነ ግን በጥቃቅን ነገር እና በጌጣጌጥ አላ ቤተሰቦቻችን ለማስደሰት እየሞከርን እኛም ራሳችን ማጣት የለብንም ብዬ አስባለሁ። ከዛ ውጭ ደግሞ ጓደኛም ስትመጡ፣ በጣም በጥንቃቄ ገንዘብ ብቻ የሚፈልግ ወንድም ደግሞ ከመጣ ደግሞ ነገ ከነጎዲያ ገንዘባችን ይዞ የሚሄድ አታላይ በጣም የሞላበት ጊዜ ስለሆነ በጣም በጥንቃቄ እና በብስለት ነገሮችን አይታችሁ ፈተናችሁ እህቶቼ፣ ለዚህ ማረግ ለዚህ ክብር እንድትበቁ ጸሎቴ ነው። በርቱ በርቱ በርቱ። አትደናገጡ። እሺ እግዚአብሔር ጊዜ ያለው የእግዚአብሔርን ጊዜ መጠበቅና እናንተ ደሞ ማድረግ ያለባችሁን ነገር ማረግ ነው ማለት እፈልጋለሁ። ምን ትጨምሪያለሽ? ኮሜንታተሮች በሙሉ መልካም ምኞት ለመተመኛችሁ በሙሉ በጣም ነው ማመሰገናችሁ። እንግዲህ እግዚአብሔር ይመስገን ሁሉም ነገር አልፎ ደግሞ ለዚህ በቅተናል። እንግዲህ ክብሩን ሁሉ እርሱ ይውሰድ። ለመቤቴም ክብር ምስጋና ይግባት። እንግዲህ እኛን የባረከ ፈጣሪያችን ደግሞ ያው ሁላችሁንም ቤታችሁን ጓዳችሁን ይባርክላችሁ። ጸሎታችሁን ልመናችሁን ይስማችሁ። የእኛን ጸሎት የሰማ ፈጣሪ እናንተንም ጸሎታችሁን ይስማችሁ። እንግዲህ ብዙ ምርዳት ሊጎበዝ አይደለሁም። የኔ ባል አንተንም በጣም ነው ማመሰግንክ እኮ፣ እውነት በጣም ነው ማከብርክ፣ በጣም ነው ወድ፣ በጣም ነው ማፈቅርክ። ሙሉ እንግዲህ እንደሚባለው እርስናይን እንዳይደብረኝ አድርገኛል። ማታ አቀርባለሁ፣ ብርቱካን አቀርባለሁ፣ ፓፓያ አቀርባለሁ፣ የአትክልት አይነቶችን በስማ ምንም የቀረግ ነገር የለም፣ ምንም የለም። ሆነን ለመናገር በጣም ነው ያገዝከኝ። እውነት በጣም ነው ሜንታል የረዳኸኝም። እግዚአብሔር አንተንም ይባርክልኝ፣ ጤና ይስጥልኝ። እና ዛሬ ደግሞ በጣም ትልቅ ስጦታ አለን። ስጦታ አለን ያልኩት ትልቅ ስጦታ አለን የተሰጠን። እሱም ደግሞ ምንድን ነው? አቤል ጥበብ በጣም በጣም በጣም እንዴ! በጣም እኔ እንጃ፣ የዚህ ልጅ ሁለታ ግን በጣም እየበዛብኝ ወንድሜ እውነት በቃ በዓል በመጣ ቁጥር የሆነ ፕሮግራም በመጣ ቁጥር በቀኛን እንደለበሰን ነው። ሊያሆኑ ደግሞ በጣም ነው የሚያምሩ ከጠበኩት በላይ እኔን አሁን ድሮ እንዲያው ሁለታችን ብቻ ነበር። ከዛ ኖ ላይ መጣበት ተጨመረበት፣ ችግር የለውም ብሎንም ማለት ጀመረ ሶስታችንም ማለት ነው እስከ ኖ ላይ። ከዛ ደግሞ አሁን አዲስ ልጅ ደግሞ ተጨመረ። እያለበሰን ነው ያለው። አጋጣሚ ቤቢ እዛ ጋ ትንሽ እየተጫወተ ነው። ስለዚህ አቤል ጥበብ ያመጣንን ልብስ እናሳያችሁ። እግዚአብሔር ከፈቀደ ማታ ላይ እንግዲህ በሌሊት ወደ ቤተክርስቲያን ሄደን እንግዲህ ልጃችን ማስጠምቀን ስመ ክርስትና እንዲሰጠው የሚሰጠው ይሆናል። የቤተክርስቲያን አካል የክርስቶስ አካል ይሆናል። ግን ክርስትናው ሁሌ ክርስትና ስሙ ከሆነ ነገር ጋር ቢገናኝ እንደስ ይለኛል ትኛለች ስ ነገርያቸው ያው እኔ እስካሁን ድረስ ስሙ አላወጣንም። በነገራችን ላይ ቤቢ እየተባለ ነው ያለው እስካሁን ድረስ ስም ኃላፊነቱ ሰጥቸዋለሁ። እኔ ዘጠኝ ወር ነው አንቺ አምጠሽ ለመውለድ የፈጀብሽ እና እኔም ስሙን አምጬ ለመውለድ ዘጠኝ ወር ይፈጅብኛል፣ ብሎኛል። ስለዚህ እስከ ዘጠኝ ወር ድረስ ልጃችን ቤቢ ነው ስሙ። አይ የታሰቡ ስሞች አሉ፣ ግን አረካንባቸውን በደንብ ስላረካንባቸው እና ወሳኝነቱን ወይም ደግሞ ኃላፊነቱን በሱ ላይ ስለጣልኩበት ለሱ ትችዋለሁ እና ግን ክርስትና ስሙ ራሱ ከማርያም ጋር የተያያዘ ቢሆን ደስ ይለኛል። ምክንያቱም እንግዲህ እኛ እናቀዋለን፣ እኛ የልባችንን እመቤቴ ለመነን። እንግዲህ ልመናችንን ሰምታ አማልዳን ከፈጣሪ ጸሎታችንን አድርሳልን ነው እንግዲህ የተሰጠን ስጦታችን ነው ልጃችን እና እንግዲህ በእመቤቴ ስም ቢሰይም ደስ ይለኛል። ከእመቤቴ የተያያዘ ቢሆን ደስ ይለኛል። እንግዲህ ደግሞ ፈጣሪ ደግሞ ይጨመርበት እና አሁን ወደ ልብሳችን እንሂድ። እኒሄ የሚያምረው እንግዲህ

ልጅ ስለሆነች ጡት ስለምታጠባ ሰፋ እንዲላት ነው። ለአራሶች ጡት ለማውጣት ዚፕ አስገባሁ። ዚፕ እዚህ ጋር ገብቶላታል። ከዚህ ጀምሮ ዚፕ አለ በታች ድረስ ማለት ነው። እናም ሰፋ አደረግነው። ለምን አራስ ስለሆነች እንዲመቻት። በሼፒ ደግሞ በደምብ ደግሞ ተለቅሞ ደግሞ ሲሰራ የተሰበሰበው በጣም ውብ ነው የሚሆነው እኛ ወደፊት ካስፈለገ ከትንሽ ጊዜ በኋላ አዲስ እናስተካክለታለን። በጣም ነው የሚያምረው ይሽ። ከዛ በፊት ግን የልጆቻችን አንድ አይነት ማለት ነው።

እንሰጠዋለ ይሰራል። ብቻ ግን አለባበሰው ልክ አደለም። ግን እንደዚህ ነገር ነው፣ እንደዚህ ነገር ነው የሚለበሰው። አሁን አንቺን በጣም በጣም ግርማ ሞገስ ደግሞ ደ ስብሀት ይህ አደሞ በጣም ነው

ልቤ ተቃጠለ ያምስክል ሻል ማርያም እያለ ህይወቴ ውበት የመኖር ቀመር ማርያም ጥበብ ነ ስላንቺ ልናገር የእድገት ወጠን ምርኮስ ደጋፊ ለስመች መስጋና ቀን ያአፍሰሳፌ መውደዴ ተገባ ተገባ አዳም ወደ ቤቱ ባንቺ ነው የገባ ይወቅ ያላወቀ ትልቅ ሱታ ፊሽን ዓለም ለመዳኑን ምክንያት ነሽን። ህይወቴ ውበት የመኖሬ ቀመር ማርያም ጥበብ ነች ስላንቺ ልናገር የእድገት ምጠን ምርኩስ ደጋፌ